ሰላም የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ መቤቱ ነኝ፣ አብሬያችሁ ቆይታ አደርጋለሁ። አብራችሁ ኑኑ። ባለፉት ዘጠኝ ወራት ቴክኖሎጂን በመጠቀም ከ400 ሺህ በላይ ኩነቶችን መመዝገባቸውን የአማራ ክልል ወሳኝ ኩነት ምዝገባ አገልግሎት አስታወቀ። በተሰሩ የምዝገባ ስራዎች የተገልጋዮችን ጊዜ ገንዘብና ጉልበት መቆጠብ እንደተቻለም ተገልጿል። ዳንኤል ወርቄ ተጨማሪ ዘገባ አለው። የወሳኝ ኩነት አገልግሎት ልደት፣ ሞት፣ ጋብቻ ፍችና ጉዲ ፍቻን የመሰሉ ሁነቶች በመመዝገብ መረጃን መሰረት በማድረግ ለሚቀርቡ ፍትሐዊ የመልማት ጥያቄዎች ምላሽ መስጠት የሚያስችል የምዝገባ ስርዓት ነው። ባለፉት አስር ወራት በእቅድ የተያዙ ስራዎችን በዝግጅት ምዕራፍና በተግባር ምዕራፍ በመለየት የተለያዩ ተግባራት መከናወናቸውን የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ኃላፊ መዓዛ በዛብህ ተናግሯል። ከ434 ሺህ በላይ ህዝቦች ህዝብ ወይም ዜጎች መመዝገብ ችለናል ማለት ነው። በአምስቱ ኩነቶች 99.8% የሚሆን የምስክር ወረቀት ለዜጎች ያደረስንበት ሁኔታ ያ ደግሞ ምንድነው ጥቅሙ? ዜጎች ወይም በየደረጃ ያለው የህብረተሰብ ክፍል በአንድ በኩል በህገ መንግስቱ የተሰጣቸው የሰብአዊ መብት ጋር ተያያዥነት ያላቸውን ጥቅሞች በሌላ መንገድ ደግሞ ኢትዮጵያ ዓለም አቀፍም ሆነ በተለያዩ ኮንቬንሽኖች የተቀበለቻቸውን ድንጋጌዎች ዜጎች ኤክሰርሳይዝ እንዳደርጉባቸው መብቶቻቸውን ኤክሰርሳይዝ እንዳደርጉባቸው የሚጠቅመው ቀጥታ መዝግበን የምንሰጠው የምስክር ወረቀት ነው ማለት ነው። ቴክኖሎጂን በመጠቀም በተሰሩ የምዝገባ ስራዎች የተገልጋዮችን ጊዜ፣ ገንዘብና ጉልበት መቆጠብ እንደተቻለ የጎንደር ከተማ የወሳኝ ኩነቶች ምዝገባ ቡድን መሪ ወርቄ ሙላቲያን ተነስተዋል ሌሎች አካባቢዎችም ቴክኖሎጂን ተጠቅመው አገልግሎት እንዲያፋጥኑ ለማስቻል ወደ ተመሳሳይ ተግባር እንዲገቡ መሰራት ይገባል ያሉት ደግሞ የምዕራብ ጎንደር ዞን ወሳኝ ኩነት ምዝገባ ቡድን መሪ ፈንታውን ኪሮስ ናቸው። ከመጋቢት 15 ቀን ጀምሮ በጎንደር ከተማ የኦንላይን ምዝገባ ጀምረናል። 4676 መዝግበናል። በርካታ ችግሮችን ቀርፎልናል። በሪጂዮ ፖሊታን ከተሞች ላይ የተጀመረው የቴክኖሎጂ አጠቃቀም በጣም አዋጭነት ያለው መሆኑነን እኛም ልምዱን ወስደናል። በተለይ ተግባሩነን በቁርጠኝነት ለመጀመር እንግዲህ ከሚመለከተው አጋር አካላት ጋር እየተነጋገር በአዲሱ በጀት ዓመት ለመጀመር ተነሳሽነታችን ከፍ ያለ ነው የሚል እምነት አለን። የአንድ ማዕከል አገልግሎትና የቴክኖሎጂ ምዝገባን ተግባራዊ በማድረግ በ102 ተቋማት በአራት ሪጂዮ ፖሊታን ከተሞች ተግባሩን ማከናወን እንደተቻለ ተገልጿል። በቀጣይም ቴክኖሎጂውን የማስፋት ስራ እንደሚሰራ ተጠቁሟል። አሁን በአጭር ጊዜ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 በሰሜን ጎንደር ዞን ጃናሞራ ወረዳ ስራና ስልጠና ጽህፈት ቤት ከ11 ሚሊዮን ብር በላይ ወጪ የተደረገባቸው የመስሪያና የመሸጫ ሸዶችን በኢንተርፕራይዝ ለተደራጁ ወጣቶች አስረከበ። የመስሪያና የመሸጫ ቦታዎች ወደ ስራ ለማስገባት ብድርና ሌሎች ድጋፎች ይደረጋል ተብሏል። መረጃው የሰሜን ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። ተስፋ ይጠገብ እንደሚከተለው አጠናቅሮታል። በሰሜን ጎንደር ዞን የጃና ሞራ ወረዳ አስተዳደር በመካነ ብርሃን ከተማ ያስገነባውን የመስሪያና መሸጫ ቦታ ሼድ ለኢንተርፕራይዞች አስረክቧል። ሼዱ 52 ክፍሎችን የያዘ ሲሆን ከወረዳው አለማ ቅርንጫፍ ጽህፈት ቤትና ከዩኤንዲፒ ፕሮጀክት በተገኘ ድጋፍ በአጭር ጊዜ እየተገነባ ነው ተብሏል። በሼዶቹ ርክክብ የተገኙት የሰሜን ጎንደር ዞን ስራና ስልጠና መምሪያ ምክትል ኃላፊ አቶ ደገፋው ታከለ ወጣቶች ወደ ስራ እንዲገቡ የመስሪያና የመሸጫ ቦታ ብቻ ሳይሆን ሌሎች ድጋፎች እንደሚደረግላቸው ነው የተናገሩት። ለእነዚህ ወጣቶችም ልክ የመስሪያና የመሸጫ ሼድ እንደተቀበሉት መነሻ ካፒታል ያስፈልጋቸዋል። መንግስት እንደ ዞናችንም እንደ ክልልም ሰፊ የሆነ የብድር አቅርቦት አቅርቧል። በተለይ ከኢዲአይ ጋር ተያይዞ ሰፊ የሆነ ሀብት አለ። ከመስመር ጋር ተያይዞ ሰፊ የሆነ ሀብት አለ። ከተዘዋዋሪ ብድር ጋር የተያያዘ ሰፊ ሀብት አለን። ያ ብቻ አይደለም፣ በመደበኛ የብድር ስርዓቱ ላይም ቢሆን ከጸደይ ባንክ ጋር መቀናጀት ሰፊ ስራ ለመስራት ጥረት የተደረገ ያለበት ሁኔታ ነው ያለ። በጃናሙራ ወረዳ በተያዘው ዓመት 6000 ወጣቶች በአምስት የስራ ዘርፎች በቋሚና በጊዜያዊ የስራ እድል እንደተፈጠረላቸው የስራና ስልጠና ጽህፈት ቤት ኃላፊው አቶ ዳዊት አደራጀው አስረድተዋል። የመስሪያና የመሸጫ ቦታ ሼድ በማቅረብ ሰፊ ችግር እንደነበር ያነሱት ኃላፊው ለወጣቶች የስራ እድል ለመፍጠር በትኩረት እየተሰራ ነው ብለዋል። 52 ኢንተርፕራይዞች ወደ ሁለት መቶ ስምንት አንቀሳቃሽ በስራቸው የስራ እድል የፈጠሩ ናቸው። ስለዚህ በዚህ ልክ የወረዳ ምክር ቤቱም ለወጣቱ ለወጣቱ የስራ እድል ፈጠራ የሰጠው ትኩረት ቀላልም ስላልሆነ በየጊዜው ተግባርን በመገምገም በጀት በመበጀት የተሻለ ስራ እንድንሰራ አድርጎናል ማለት ነው። ስራ ፈላጊ ወጣቶችን በስልጠና በገንዘብና በቦታ መደገፍ እንደሚገባ የወረዳው ምክትል ዋና አስተዳዳሪ ሸጋው ተሰማ ተናግረዋል። የተገነባው ሼድ መነሻ እንጂ በቂ ባለመሆኑ በቀጣይ ከዚህ በላይ በመገንባት ለሌሎች ስራ ፈላጊ ወጣቶች እንደሚያስረክቡ ነው ያስታወቁት። ይህ አሁንም ቢሆን የገነባነው ግንባታ እንደ መነሻ ይሆናል እንጂ በቂ አይሆንምና ካለን የስራ ፈላጊ ወጣት አኳያ አሁንም ለሌሎች ወጣቶች ችግራቸውን ለመፍታትም ከዚህ በላይ መገንባትና ለወጣቶች ማቅረብ ያለብን እንዳለ ተወስዶ ወደፊትም ሌላ ሰፊ ስራ ይኖርብናል። የተገነባውን ሼድ በጣ የተረከቡ በኢንተርፕራይዝ የተደራጁ ወጣቶች ሰርተው በመለወጥ ጊዜው ሲደርስ ከነሱ በኋላ ለሚመጡት ለማስረከብ ዝግጁ መሆናቸውን ተናግረዋል። እኛ ተለውጠን ሌሎችም የስራ ዕድል ፈጥረን ለሌሎች ደግሞ እኛ ወደላይ ከፍ ብለን ከታች ላሉት ደግሞ የምናስረክብበት እንደዚህ እንዳማራ ሳናንኳሽሽ ሌላ ነገር ሳናደርግ የምናስረክብበትን ነገር እናዘጋጃለን። አሁን ለምሳሌ እኔ ባልትና ነ እኔ ብቻ አይደለሁ የምሰራ ብዙ የስራ እድል እፈጥራለሁ። ክክ የሚያበጥራለ፣ በርበሬ የሚለቅማለ፣ ሽሮ የሚያስፈጫለ፣ የሚያሽጋለ ብዙ ነገር አለ። ሸዱስ ሲሰራ ስናየው በጣም ያው ደስታ ያው ምል ፀሀይ የተረከቡትን ሸድ በአግባቡ በመያዝ ወደ ስራ ለመግባት ብድር በፍጥነት እንዲፈቀድላቸውም ወጣቶች ጠይቀዋል። ሁሉን አቀፍ የወባ መከላከልና ቁጥጥር ስራ ማከናወን እንደሚገባ የአማራ ክልል የሕብረተሰብ ጤና ኢንስቲትዩት አሳሰበ። ተቋሙ የወባ ስርጭት መከላከል በሚቻልባቸው ጉዳይ ዙሪያ ከጎንደር ቀጠና ባለድርሻዎቹ ጋር በጎንደር ከተማ መክሯል። አገኘው አባው ተጨማሪውን ይነግረናል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት ከጎንደር ቀጠና ባለድርሻ አካላት ጋር የውባ በሽታ ስርጭትን ለመከላከል የተሰሩ ስራዎችን በጎንደር ከተማ ገምግመዋል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ባለፈው አመት ከፍተኛ የሆነ የውባ ስርጭት የታየበት ወቅት ቢሆንም በተሰሩ ጠንካራ ስራዎች ጉዳቱን መቀነስ እንደተቻለ ጠቅሰው በዚህ አመትም ሁሉን አቀፍ የውባ በሽታ መከላከልና ቁጥጥር ስራ ይጠበቃል ብለዋል። በዚህ በጎንደር ቀጠና ወደ 18 ወረዳዎች ለይተናል። በጎጃም ና በደቡብ ጎንደር ቀጠና ወደ 22 አጠቃላይ፣ እነዚህ 40 ወረዳዎች ወደ 7 ፐርሰንት የክልሉን የወባ ጫና የሚሸፍኑት በዚህ በምዕራብ አማራ በምንለው አካባቢ ነው። ና ሁሉም ጠንከር ያለ ልክ እንደ 2017ቱ ዋና የወባ መተላለፊያ ወቅት ጠንከር ያለ ስራ መጀመር አለብን ነው። ካሁኑ ኢንስቲትዩቱ ከጤና ሚኒስቴር ጋር በመተባበር የወባ በሽታ መከላከያ ግባቶችን ለማቅረብ እየሰሩ መሆናቸውን የገለጹት አቶ በላይ፣ ህብረተሰቡም አካባቢውን በማጽዳት የወባ መራቢያ ቦታዎችን ማምከን አለበት ብለዋል። የጤና ጣቢያ ደረጃ ጠንካራ ስራ አለ። ስለዚህ ይህ ጤና ጣቢያውን ጠንካራ የሆነ ስራ ጤና ኬላዎች በጤና ጣቢያ ስለሚመሩ ወደ ጤና ኬላ ላይ ማህበረሰቡ ጋር በመተባበር ይህን ስራ በደንብ አጠናክረን መቀጠል አለብን። በግምገማ መድረኩ የተሳተፉት የምዕራብ ጎንደር ዞን ጤና መምሪያ የውባ ቴክኒካል ባለሙያ አቶ አበባው የሻነህ ና የወልቃይ ጠቅዴ ሰቲቱ መራ ዞን ጤና መምሪያ የውባ በሽታ መከላከልና መቆጣጠር ኦፊሰር አቶ ብርሃኑ አበራ ባለፉት ወራት በሽታውን ለመከላከል የተለያዩ ስራዎች ሲሰሩ የነበረ ቢሆንም አሁንም በትኩረት መስራት እንደሚገባ ገልጸዋል። በዚህ ዓመት ገና ዓመቱ ሳያልቅ ማለት ነው ከ115400 በላይ የወባ ህሙማን እየተመዘገቡ ነው። ከአምናው ጋር ሲነጻጸር ወይም ደግሞ ወደ ኋላ አራት ዓመታት ስናነጻጽር ከፍተኛ የሆነ ጭማሪ ያሳያል ማለት ነው። ይሄም ያመላክተው የወባ ወረርሽኝ አሁንም እንዳለ ነው። ሊመደስ የሚችል እቅድ እያቀንና እየሰራን ነው ያለ ነው ማለት ነው። ከባለፉት አመታት ከፍተኛ የሆነ ጭማሪ ያየንበት አመት ነው እና በጣም በርካታ ሰዎች ታመዋል። እንግዲህ እንደኛ ዞን በአጠቃላይ ከ128 ሰው በላይ በዚህ አመት እስካሁን ባለን የ11 ወር ሪፖርት የወባ ታማሚ ሆነዋል። የማዕከላዊ ጎንደር ዞን ጤና መምሪያ የህብረተሰብ ጤና አደጋዎችና የበሽታ ወረርሽኝ መከላከልና መቆጣጠር አስተባባሪ አቶ ኡመሬሻው ሸው በ15 ወረዳዎች የወባ በሽታን በጥናት በመለየት በተሰራው ስራ በሽታው መቀነሱን ተናግረዋል። አምና ወደ 174 ሺ አካባቢ የሚሆኑ ህሙማን አስተናግደን ነበር። በዚህ አመት ግን አሁን እስከያዝነው ወር ድረስ ወደ 113 ህሙማንን ብቻ ነው ያስተናግድነው። ትልቅ የሆነ በ18 ፐርሰንት መቀነስ አሳይተናል። ጥሩ ነው። የውባ በሽታ በማህበረሰቡ ላይ ጉዳት ከማድረሱ በፊት የመከላከልና የመቆጣጠር ስራውን እያከናወኑ መሆኑን ባለሙያዎቹ ጠቅሰዋል። ወቅቱን የጠበቀ ርጭት ለማካሄድ ያው በዚህ ዓመት እንረጫለን። ወደ 19ሺህ አካባቢ የሚሆን ኬሚካል አለን። በጣም በርካታ የሆኑ ኢንቨስትመንት ካምፖች አሉ። እዛ ካምፖች ላይ የሚሰሩ በጣም በርካታ የሆነ ሰው ሃይል ይመጣል። እነሱ ላይ ትልቅ ስራ መስራት መቻል አለብን ብለን አስበናል። ከባለፉት ዓመታት ዘንድሮ በተሻለ መንገድ የወባ መድኃኒት እየቀረበልንናያለን። ያለ ህብረተሰቡ በሳምንት አንድ ጊዜ በመተባበር ፋሰሱ ወይም ሊዳፈኑ የሚችሉትን ውሃዎች ማዳፈንና ማፋሰስ አለበት። ነገር ግን ሊፋሰስ ወይም ሊዳፈን የማይችልን ነገር ግን እኛ ኬሚካል እየሰጠን ስለሆነ እሱን ሄዶ ከህክምና ባለሙያዎች ተቀብሎ ከዛው ከተቋረውና ሊፋስና ሊዳፈን ያልቻለውን ውሃ በመጨመር ማጥፋት ይችላል። የልማት ኮሪደር አካባቢዎች ከፍተኛ የሆነ የሰራተኞች እንቅስቃሴ ስለሚኖር ባለሀብቶች የሰራተኞችን ጤንነት መጠበቅ እንዳለባቸውም ዳይሬክተሩ አሳስበዋል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዘገባ እዚህ ላይ ያጠናቀቅን ሰናይ ጊዜ